ሰብስክራይብ እና ላይክ እያደረግን ሰላም ሰላም፣ የዶች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዛሬ ቪዲዮችን የአፍላፍቅሯ ተወዳጇ ጎበዛ ተዋናይት ቤዛ በኢንስታግራም ገጿ ለቀረበችላቸው ጥያቄዎች መልስ ሰጥታለች። ምን አይነት ጥያቄዎች ቀረቡላት? ምን አይነት ምላሽስ ነው የሰጠችው? የትኞቹንስ ጥያቄዎች ዘለለቻቸው? አብረን የምንመለከት ነው የሚሆነው። ይህንን ቪዲዮ ላይክ አድርጋችሁ ብታልፉ ለእኔ ትልቅ ስቶታ ነው ለቻናሌ ደግሞ። አዲስ ከሆናችሁ ቻኔን ሰብስክራይብ እያደርጋችሁ አብራችሁኝ ዝለቁ። አፍላፍቅርን የምትከታተሉ ወዳጆች እንደምታውቁት ቤዛ እጅግ በጣም ተወዳጅ ጎበዝ ተዋናይት ነች። በዚያ ድራማ ላይ የያሬድን ፍቅረኛ ሆና ነው የምትሰራው። ይቺ ጎበዝ ተዋናይት እንግዲህ በኢንስታግራም ገጿ ብዙ ሰዎች ጥያቄ አቅርበውላታል። ጥያቄዎችን ደግሞ መልሳቻቸዋለች። አንዷንድ ጥያቄዎችን ደግሞ ጊዜያቸው አይደለም ብላ አስባም ሊሆን ይችላል ያልመለሰቻቸውን መልሶች አሉ። ምን አይነት ጥያቄዎች ቀርቡ፣ ምን አይነት መልሶችን ሰጠች የሚለው ነው ለነግራችሁ የመጣሁት። ከተጠየቀቻቸው ጥያቄዎች መካከል የመጀመሪያው ጥያቄ እዝራ ምንሽ ነው ብለው ነበር የጠየቋት። እዝራ ማን ነው ብላችሁ ልጠይቁን ትችላላችሁ። እዝራ ማለት አብሯት ቲክቶክ ላይ ቪዲዮዎችን የሚሰራ ይህ ቪዲዮ ላይ የምትመለከቱት ልጅ ነው። በትራባዋይኖችም ደግሞ አቤኔ የሚባል ካራክተርን ይጫወታል። እጅግ በጣም ቅርር ባላቸው እንዲሁም ደግሞ ቲክታክ ላይ በሚሰሯቸው ኮንተንቶች ኮላብ አርገው ነው አብረውንም በትብብር ነው የሚሰሩት ማለት ነው። ከዚህ ልጅ ጋር እንግዲህ በተደጋጋሚ ኦዲየንሱ ይመለከታታል። ከዚያም በኋላ ላይቭ ላይም እንዲሁ ረጃጅም ሰዓቶችን ይነጋገሩ ነበረ። ይህንን ከተመለከተም በኋላ ኦዲየንሱ ምናልባት የፍቅር ግንኙነት ካላቸው በሚል ጥርጣሬ እዝራ ምንሽ ነው ብሎ ጠይቀዋት ነበረ። እሷ ግን ለተጠየቀችው ጥያቄ እዝራ እዝራ የኔ ብላ እንግዲህ ግልጽ ያልሆነ መልስ ነው የመለሰችው። ምናልባትም ደግሞ ከእሱ ጋር ያለትን ግንኙነት ግልጽ ማድረግ አልፈለገችም። ይህንን መልሷን እንግዲህ እናከብራለን። ምን ለማለት ነው የፈለገችው የሚለውንም መገመት አልፈልግም። ይሁንና ግን እዝራ ምኗ እንደሆን በግልጽ ያልተነገረችበትን መልስ ተመልክተናል ማለት ነው። ከዚሁ ጋር በተያያዘ ራሱ እዝራ ደግሞ ከአንቺና ከኔ የቲክቶክ ቪዲዮዎች ፌቨራይት የምትሆን ንገሪኝ ብሎ ጠይቀዋት ነበር የምትመለከቱትን ቪዲዮ እንግዲህ መርጣለች ማለት ነው እዝራ ና እሷ እንግዲህ እጅግ በጣም ብዙ ቪዲዮዎችን በጣም የሚያማምሩ ቪዲዮዎችን ሲሰሩ ተመልክተናል ብዙ ደግሞ የሚያስደንቁ እጅግ በጣም ከፍተኛ ጥራት ያላቸው ብዙ ተጨንቀውባቸው የሚሰሯቸው ኮንተንቶች አሉ። ከእነዚህ ውስጥም ለመምረጥ የምትቸገር ይመስለኛል። ይሁንና ግን ከብዙ ምርጥ ቪዲዮዎች መካከል የምርጦቹን ምርጥ መርጣ ይህ የኔ ፌቨራይት መብላ መልሳለታለች ማለት ነው። ከዚህም ጋር በተያያዘ ሌላ የተጠየቀችው ጥያቄ ከያሬድ ጋር ከሰራቻቸው ቲክቶክ ቪዲዮዎች መካከል የትኛው ነው ያንቺ ፌቨራይት ተብላ ተጠይቃ ነበር። ምን አለኝና ስትል ነው የመለሰችው። ይህ ማለት ደግሞ ፌብራይት ሊባል የሚችል አሊያም ደግሞ እሷ ለይታ የምትወደው ከያሬድ ጋር የሰራችው ቪዲዮ የለም እንደማለት ነው። እንደምታውቁት ከያሬድ ጋር ብዙም ቪዲዮ አልሰራችም። ከሰራቻቸው ቪዲዮዎች መካከል ደግሞ ፌብራይት ተብሎ ሊመረጥ የሚችል የለም ብላለች ማለት ነው። ከእዝራ ጋር የሰራቻቸውን ቪዲዮዎች የተመለከትን እንደሆን ከፍተኛ ጥራት ያላቸው ብዙ ተጨንቀውባቸው በሎኬሽን እና ሌሎች የኮንተንት ክሬሽን መስፈርት ያነጻጸርን እንደሆን ደግሞ ከእዝራ ጋር የሰራቻቸው ቪዲዮዎች ከፍተኛ ጥራት ያላቸው በጣም ተጨንቀው የሰሩት ቪዲዮ ነው። ከነዚህ ቪዲዮዎች መካከል ቅድም ያሳያችሁን ይህንም ቪዲዮ መርጣ ነበር ማለት ነው። ከያሬድ ጋር ያለውን ደግሞ ኦዲንሱ ጠይቋት ነበር ከያሬድ ጋር እየሰራቻቸው ምናልባት ደግሞ ፌቨራይት ብላለት መርጣቸው የምችላቸውን ቪዲዮዎች አላገኘችም ይሆናል። በዚህም እንግዲህ ምን አለኝና ብላ ነው የመለሰችው ማለት ነው። እንደምታውቁት ጥቂት ቪዲዮችን ከያሬድ ጋር ሰርታ ነበር እሷም አካውንት ላይ እሱም አካውንት ላይ ሄዳችሁ ቼክ ብታደርጉ ቲክቶክ ላይ በመጀመሪያዎቹ ው በመጀመሪያዎቹ ሰሞን ቪዲዮችን ይሰሩ ነበር። ይሁንና ግን አሁን ላይ አብረው እየሰሩ አይደለም ብዙ ቪዲዮችንም ደግሞ አብረው ሲሰሩ አይታይም። የምትሰራውም ከእዝራ ጋር ነው። ለዚህም የምትወደውን ቪዲዮ መርጣለች። ከያሪ ጋር ካለው ጋር እንግዲህ ስራት ተሰርቷል ብላ ስላላመነች ሊሆን ይችላል። ከዚህ ውስጥ አንዱንም ቪዲዮዎች ፌብራይቴ ነው ብላ አልመረጠችም ማለት ነው። ሌላ ቤዛ ከተጠየቃቸው ጥያቄዎች መካከል በአሁኑ ሰዓት ምን ማድረግ ያስደስትሻል አይነት ጥያቄ ተጠይቃ ነበር። ቤዛ እንግዲህ መተኛት ስትል ነው የመለሰችው። መተኛት የሚያስደስታት ቤዛ። ሌላ ከዚህ ጋር የተያዘ ጥያቄም ደግሞ ቀርቦላት ነበር። ማን ያስደስትሻል አሊያም ደግሞ አዲስ ታይም ማን ነው አንቺን ሚያስደስትሽ ኦር ምንድን ነው ሚያስደስትሽ ተብላ ለተጠየቀችው ጥያቄ የሆነ ሰው ስትል መልሳለች ማለት ነው። ቤዛ እንግዲህ በብዙ ጥያቄዎቿ ላይ አንዳንድ ጥያቄዎችን በግልጽ መናገር አልፈለገችም። ይህ የሷ ፕራይቬሲ ነው። ይህንን እናከብራለን። ይሁንና ግን ምን ለማለት እንደፈለገች መገመት የሚያቅተን አይመስለኝም። ይሁንና ግን ይህንን ያለችው አሊያም ደግሞ ያንን ያለችው ብሎ ጀጅ ማድረጉ አስፈላጊ ነው ብዬ ስለማላምን ወደ ቀጣዩ ጥያቄ እንሸጋገራለን ማለት ነው። ምናልባትም ከተጠየቅሻቸው ጥያቄዎች እናንተንም ሊገርማችሁ የሚችለውን ጥያቄ ስጠቅስላችሁ፣ ቤዛ እንግዲህ እድሜዋን ተጠይቃ ነበር። አንድ ኦዲንስ ሃው ኦልድ ር ዩ ብሎ ጠይቋት ነበር። ስንት ነው እድሜሽ እንደማለት ዚ እድሜ 13 ነው ስትል መልሳለች። ቤዛ እንግዲህ አሁን ድራማው ላይ እንደምንመለከተው የ11ኛ ክፍል ተማሪ ሆና ነው የምትሰራው። አንድ የ11ኛ ክፍል ተማሪ ሚኒመም ከ17-18 ዓመት ሊሆነው ይችላል፣ እንደ ድራማው ታሪክ ከሆነ ማለት ነው ካስትም ሲደረጉ በእድሜያቸው እንደሆን ስለምገምት፣ አሊያም ደግሞ በዚያ መንገድ ስለሆነ ካስትም ሲደረጉ በእድሜያቸው ልክ ካስት እንደሚደረጉ ስለማስብ፣ እኔ ግን 18-19 እንድትል ጠብቄ ነበር። ይሁንና ግን ቤዛ 13 ዓመቴ ነው ብላለች። እናንተስ ምትላላችሁ? ቤዛ ከ 13 ዓመትስ በታች ሊሆን ትችል ይሆን ወይንስ ከ13 ትርቅ ይሆን? እናንተ ኮሜንት ሴክሽን ላይ የምትነግሩ ነው የሚሆነው። እሷ ግን 13 ዓመቴ ነው ስትል ኦዲንሱ ለጠየቃት ጥያቄ ምላሽ ሰጥታለች ማለት ነው። ከዚህ ጋር በተያያዘ ምናልባት ሊያስቃችሁ የሚችለውና ለጥያቄውም ሌላ ጥያቄ እንድናቀርብ የሚያደርግ አንድ ጥያቄ አለ። ይህም ጥያቄ ምንድን ነው? በቅርብ የሚመለስ አሊያም ደግሞ ቶሎ የሚመለስ 3 ሚሊዮን ብር ካለሽ ላኪልኝ የሚል አይነት ጥያቄ ተጠይቃ ነበረ። እንግዲህ እሷም አካውንትን ላክልኝ ስትል ቀልዳበታለች። እሱ 3 ሚሊየን ብር የጠየቀው እንግዲህ እድሜዋን ከመስማቱ በፊት ነው ብዬ አስባለሁ እንግዲህ እንደሷ እንደተናገረችው ከሆነ የ13 ዓመት ልጅ ነች የ13 ዓመት ልጅ ደግሞ በእጁ ላይ ያለ የራሱ ንብረት እንኳን ቢኖር ያንን የማንቀሳቀስ መብት የለውም ይህ ብድር ጠያቂው ይህን ማወቅ ያለበት ይመስለኛል ቢኖራትም እንኳን እንግዲህ ሶስት ሚሊዮን ብር ላይ መወሰን አትችልም እሷ እንዳለችውም አንደር ኤጅ ስለሆነች እሷን ማናገር አትችልም እሷን ማናገር ከማታለልም ተቆጥሮ ልትከሰስ ትችላለ ልትቀፈደድም ትችላለ ስለዚህ ቤተሰቦቿን ማናገር ብትችል ጥሩ ነው ልጅቱ አንደር ኤጅ ነች 13 ዓመቷ ነው ማለት ነው በነገራችን ላይ ቤዛ ከቀረቡላት ጥያቄዎች በተጨማሪ አድናቆቶች ቀርበውላታል። ስለ ውበቷ፣ ስለ ቁመቷ እንዲሁም ደግሞ ስራ ላይ ስላለው ብቃቷ በጣም ብዙ ሰዎች አድናቆታቸውና ፍቅራቸውን ክብራቸውንም ሲገልጡላት ነበር። አፍላ ፍቅርን በእሷ ምክንያት እንደሚከታተሉ ከአፍላ ፍቅር ደግሞ የኔ ፌቨራይት አክትረስ ነሽ ብለው አድናቆታቸውን በቀጥታ ለእሷ ሲገልጹ የነበሩ ኦዲንሶች ነበሩ። ጥያቄዎች ብቻ አልነበሩም የቀረቡላት። ጥያቄዎቹን ብቻ ሳነሳ ጥያቄ ብቻ ነው እየተጠየቀችው እያልኩ አይደለም። ጥያቄዎች ሲቀርቡላት ግን አድናቆታቸውንም የሚገልጹ እጅግ በጣም ብዙ ሰዎች

ሌላ ቤዛ ከተጠየቀቻቸው ጥያቄዎች መካከል የሚገኘው የአንቺን ሶስት ምርጥ ሙቪዎች ጥቀሺ ተብላ ተጠይቃ ነበር። ቤዛ እንግዲህ የመጀመሪያ ምርጫ ብላ የጠቀሰችው ኪንግ ሪቻርድ ነው። ሁለተኛው ደግሞ ሚራክል ኮል ነምበር ሰቨን። እንግዲህ ሶስተኛውን አድርጋ የመረጠችው እንግዲህ ደ ሪቫይናንት ነው። ከተጠየቀቻቸው ጥያቄዎች መካከል አንደኛው ጥያቄ የፍቅረኛ ሽንና የአንቺን ፎቶ አሳይኝ የሚል አይነት ጥያቄ ነበር። ቤዛ እንግዲህ ይህንን ጥያቄ በኢሞጂ ነው የመለሰችው። ያንን ግልጽ ማድረግ አልፈለገችም። ፍቅረኛ እንዳላት ከመለሰቻቸው መልሶች መመልከት እንችላለን። ይሁንና ግን ፍቅረኛዋን ለማሳወቅ አሊያም ደግሞ አደባባይ ላይ ለማውጣት አልፈለገችም። አሊያም ደግሞ ጊዜው አይደለም ብላ ስለምታስብ ሊሆን ይችላል። ይሁንና የፍቅረኛሽንና ያንቺን ፎቶ አሳይን ብለው ለጠየቁ ሰዎች እንግዲህ ኢሞጂ መልሳለች። ኢሞጂው ደግሞ ፍቅረኛ እንዳላት አመላካች ኢሞጂ ቢሆንም የፍቅረኛዋን ደግሞ ፎቶ አደባባይ ላይ ማውጣት አልፈለገችም። ሌላ ደግሞ አፍላ ፍቅርን ለሚመለከት ሰው ቀላል ሆኖ ሊመለስ የሚችል ጥያቄም ቀርቦላት ነበር። ዩ ላቭ ያሬድ ኢን አፍላ ፍቅር የሚል ጥያቄ ቀርቦላት ነበር። ያሬድን አፍላ ፍቅር ላይ ተወጃለች አይነት ጥያቄ ቀርቦላት ነበር። እሷም ሜቢ ስትል አሊያም ደግሞ ምናልባት ብላ መልሳለች ማለት ነው። ይሁንና ግን እንደምታውቁት አሊያም ደግሞ አፍላ ፍቅርን የምትከታተሉ ቤተሰቦች እንደምታውቁት ያሬድን ታፈቅረዋለች ወይም ተወደዋለች። ይሁንና ግን ፍቅሯን አትገልጥም አሊያም ደግሞ ማፍቀሯን ማመን አትፈልግም። ጸጋ አሁን ላይ በፈጠረችው መላ ወደ ሱን የምትቀርብበት መንገድ ተፈጥሯል ማለት ነው። ወደ ውጭ ፕሮሰስ እንደጀመረ አድርጋ አስወርታ፣ ጸጋ እንግዲህ ቤዛ ፍቅሯን እንድትገልጥ የሚገፋ ሌላ ምክንያት ፈጥራለታለች። ምናልባትም ከዚህ በኋላ የሬድና ቤዛን እንደ ፍቅረኛ ማቾች፣ እንደ ካፕሎች አንድ ላይ ልንመለከታቸው እንችላለን። ይህንንም ለመመለስ ብዙ አስቸጋሪ አይሆንም። አፍላ ፍቅር የሚከታተል ሰው ይህንን ማወቅ ይችላል ብዬ አስባለሁ። ሌላኛው ደግሞ የቀረበላትና ያልመለሰችው ጥያቄ ዩር ፌቨራይት አክተር ይህን አፍላፍቅር ተብላ ተጠይቃ ነበረ። አፍላ ፍቅር ውስጥ ያንቺ ፌቨራይት አለም ደግሞ ያንቺ ምርጥ አክተር ወይም አክትረስ ማነች ኦር ማን ነው ተብላ ተጠይቃ ነበር። ይሁንና ግን ይህን መልስ መመለስ አልፈለገችም፣ አልፋዋለች ማለት ነው። ሌና ደግሞ ከቀረበላት ጥያቄ መካከል አንደኛው ሀው ካን ዩ ስታርት ሜኪንግ ፊልም ይላል። ይህ ጥያቄ እንግዲህ እሷ በመለሰችው መንፈስ የተረጎምን እንደሆነ እንዴት ፊልም ጀመርሽ አይነት ነው። ፊልም ሜኪንግ እንዴት ጀምር ያለች አይነት ጥያቄ ነው የተጠየቀው። ምናልባትም ደግሞ ፊልም ሜክ ማድረግ የሚፈልግ ሰው ጠይቋት ሊሆን ይችላል። ይሁንና ግን ፊልም ሜክ ማድረግ እንዴት ጀመርሽ፣ ወደ ፊልም ስራ እንዴት ገባሽ አይነት ጥያቄ እንደተጠየቀች በማሰብ ነው የመለሰችው ብዬ አስባለሁ። ምናልባትም ጥያቄውም እንደዛ ጠይቆ ሊሆን ይችላል። ታሪኩ ብዙ ነው ስትል መልሳለች። ይህንም በተመለከተ ምናልባትም አዲስ ሲኒማ ላይ የአፍላፍቅርተዋንያን የአፍላፍቅርተዋንያን ጥያቄዎች ቀርበውላቸው መልስ እየመለሱ እንደሚገኝ እናውቃለን። ኢንተርቪው የተደረጉ እንደሆን ተመልክተናል። ስለዚህ በቀጣይ ምናልባት ቤዛ በዚያ የምትቀርብ ከሆነ ወደ አፍላፍቅርም ከዚያን ደግሞ ወደ ትወናውም ዓለም እንዴት እንደገባች ስነግራን የምሰማ ይመስለኛል። ይሁንና ግን ጥያቄውን እዚህ ጋር ታሪኩ ብዙ ነው ስትል ነው የመለሰችው። ስለዚህ በግልጽ የተቀመጠ መልስ የለም ማለት ነው። ሌላ ደግሞ ፖለቲከኛም እዚህ ጋር ገብቶ ጥያቄ ጠይቋት ነበር። ክልልሽ የት ነው ብለው ጠይቋት ነበር፣ ዋት ኢዝ ዩር ሪጅን ሲል ነበር። እዚሁ ብላ መልሳለች ማለት ነው። ምናልባትም የሸገር ያንስ ነች። ስለዚህ የሸገር ልጆች ናቸው ብሎ መውሰዱ የተሻለ ነው የሚሆነው። ተጠየቀችና ካልመለሰቻቸው ጥያቄዎች መካከል አንዱ ከያያ ጋር ዮር ፌቨራይት ፒክቸር ተብላ ተጠይቃ ነበር። ይህንንም መልስ አልሰጠችበትም። ቤዛ መመለስ አልፈለገችም ወይንም ከእሱ ጋር ያላትን ፌቨራይት ፎቶ አላስቀመጠችም ማለት ነው። ስለዚህ ይህንንም አናውራም። ይሁንና ግን ከያሬድ ጋር ብዙ ፎቶዎች፣ የሚያማምሩ ፎቶዎችን እኔ ተመልክቻለሁ። እኔ ብመርጥ ይህንም ፎቶ ነው ለወስድ የምችለው በጣም የምወደው ይህንም ፎቶቸውን። ይሁንና ግን እሷ መመለስ አልፈለገችም፣ አሊያም ደግሞ ጥያቄውን አልተመለከተችም፣ አሊያም ተመልክታ ደግሞ ዘላዋለች ማለት ነው። ሌላው ደግሞ ጥያቄን ጠይቁ ተብለው ከአዘዟት መካከል አንዱ ሰው ለእዝራ ዝፈኝለት ብለው አዘዋት ነበር። እሷ እንግዲህ አልዘፈነችም፣ አሊያም ደግሞ የተዘፈነውን ዘፈን አሊያም ሊፕሲንግ። ለእሱ ሜንሽን ታደርጋለች ብዬ ጠብቄ ነበር፣ ይሁንና ግን ምንም ሜንሽን የተደረገ አልተመለከትኩኝም። የእሷንም ፌብራይት ቪዲዮ አሊያም ደግሞ ከሰራቻቸው የሙዚቃ ቪዲዮዎች ፌብራይቷን ተጠይቃ ነበር። ይህንም ቪዲዮ ደግሞ የኔ ፌብራይት ነው ብላ አስቀምጣለች። በኮፒራይት ምክንያት ድምፁ ማሰማት አንችልም ማለት ነው። ይሁንና ግን ይህም ቪዲዮዋን ቲክቶክ ላይ መመልከት ትችላላችሁ። ይህ ፌብራይት ቪዲዮ ነው ብላ አስቀምጣለች ማለት ነው። እዚህ ላይ አንድ ነገር ልበላችሁ፣ ብዙ ሰዎች ስለ እዝራ ይጠይቃሉ። እዝራ ምንሽ ነው ብለው ይጠይቃሉ። ለእዝራ እንድትዘፍን ይጠይቃሉ። ከእዝራ ጋር ደግሞ ያላትን ነገር በተደጋጋሚ ኮሚንት ሴክሽን ላይም ሲጽፉ ተመልክቻለሁ። ከእዝራ ጋር ያላትንም ነገር ግልጽ እንድታደርግ ይጠይቀዋታል። ይሁንና እሷ በግልጽ መናገር አትፈልግም። እኔ ግን አንዳንድ ነገሮችን ተመልክቻለሁ። ከፍቅረኛዋ ጋር በተያያዘ አንዳንድ ማሳያ ናቸው የምላቸው ነገሮች ጠቅሼ ቪዲዮ ልሰራ አስቤ ነበር። ይሁንና ግን ያ ከመቀባጠር ያለፈ እውነት ሊኖረ አይችልም ብዬ ስላሰብኩኝ ነው ሆልድ ያደረግኩት። ምናልባትም አዲስ ነገር የሚኖር ከሆነና የተደራጀ ነገር ይዤላችሁ መምጣት የምችል ከሆነ በቀጣይ ቪዲዮ ሰርቼ የምንመለከት ነው የሚሆነው። መረጃችሁን አሰባስብና ከዚያን ለእናንተ አቅርቤ እናንተ እንድትወስኑ እናደርጋለን። ቤዛን የኢንስታግራም ጥያቄዎችና መልሶች እንዲሁም ደግሞ አድናቆቶች የተመለከትንበት ቪዲዮአችን ይህንን የሚያስል ነበር። አብራችሁ ስለዘለቃችሁ፣ ስላዳመጣችሁኝ ደግሞ ቪዲዮ ስለተመለከታችሁ እጅግ በጣም አመሰግናለሁ። ይህንን ቪዲዮ ደግሞ ላይክ አድርጋችሁ ብታልፉ ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ብታልፉ ደግሞ ለእኔ ትልቅ ስጦታ ነው። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቶ። እወዳችኋለሁ። ባይ ባይ። ቤት ሰብስክራይብና ላይክ እያደረግን